ሻይ ከመጠጥ ውጪ ጾም ካልሆነ ወተት ጠጪ ያ እሱን ጠጣለሁ። ወተትና ግን ሻይ ከሌሉ አልጠጣም። ታውቂያለሽ፣ ወተትና ሻይ ባንድ የሚፈላው ባንድ ሆኑ ወተት፣ ሻይ፣ ቁርንፉድ እና እንትን ሲኒመን አንድ ላይ እሱን ጠጣለሁ። በጣም ነው እሱን የምጠጣው። ጾም የሌለ ሰዓት ጾም ሰዓት ሲሆን ነው ይሄ ቀይ ሻይ የምጠጣው። እናፍቅላሁ መነን ግን አታረጅም ሻ ስለምጠጣ

ምግብ በቀን አንድ ብትበይ ችግር የለውም፣ ግን ውሃ ሶስት ሊትር በቀን ግድ ነው። ዋይ ፍዮርዬ፣ እኔ እንደዚህ ያልጠጣም እንኳን እንደሱ አንድ ብርጭቆ ራሱ የሞት ሞቴን እንትን ወስድ አለው። አንቲፔን በጣም ነው የምጠቀመው። እሱም ይመስለኛል እሱ ሳይድ ፌክት አምጥቶብኛል።

አሁ እንደኔ ኃጢአት እንደኔ ኃጢአተኝነት ሲያሆን እንደሱ ቸርነት ይሰማኛለሁ። ለ ይሰማኛል። ደስ ያር እመጣለሁ። ደሴ እመጣለሁ። አሁን ግን አይደለም። አሁን ስንት ጠላት ያለኝ ሴትዮ አሁን አልመጣም። ሰላም ሲሆን እመጣለሁ። እዛቸ ክልል አመናችሁ ማራመናችሁ ብዙ ጥላት አለኝ፣ ብዙ ጥላት እንዲሁ አይታው የሚጣሉኝ ስለዛ ሀገር አመንዚሆን ይመጣለሁ እነተለ አልቀር ገና ፈቃቸኝ ይኸው በዓይኔ ውሽጅ እያለችብኝ ሆድ የሚብሰኝ እኮ ለዛ ነው። ሆድ ይብሰኛል በጣም በዓመት ሁለት ጊዜ ሶስት ጊዜ ሲሄድ የነበርኩት ሴትዮ አሁን ይኸው። አመሰግናለሁ። እግዚአብሔር ነው አሁን ግን መሄድ አልችልም። ምክንያቱ ሳታማሃኝ ብላኝ ብሎ የሚጠብቀኛለ፣ ሳታማሃኝ ብላኝ እንደዚያ ስላለ ሳሚዬ፣ አመሰግናለሁ ሳታማሃኝ ብለን ብሎ በማነ በማነ፣ ለምን ደሜ ደመከል ቢሆን እዚችው ከተማይ ቁጭ። እኔ ቤተሰቦች እዚህ ናቸው፣ የአዲስ አበባ ነዋሪ ናቸው። ቤተሰቦች ወላጆች፣ እዛ ገጠር አክስት፣ አጎት፣ አያት ምናምን ያለው ስለዛ። እንዴ አንዱ እኔ ምንም ሳላረገው፣ ምንም ሳላረገው እንደውም አንድ ጊዜ አስታውሳለሁ ባህር ዳር ያለን ጊዜ ከቤት መጥቶ እንዴት አድርገን እንዳስተናገድኩት ይቆጨኛል፣ ዛሬ ድረስ ያንገበግበኝ። ሁለት ነው የምላችሁ፣ አንዱ ልጅ ይዞ አይኑም በኮንክሪት ነው የመተው። ለምን ብለን ስንጠይቀስ ስልኩን ሰጥቶኝና እሱ ነው ኮሱ። እስቲ ልደውላልኩና እስቲ ደውላ ደንግጦ መነን ነኝ ስለው ያቺ መነን የምትባል አንዘረጦ ጋንጋሪ ተሰማለህ መቼስ የኔ ዘር እና ያንተ ዘር ቢፈተሽ እኔ እንኳን እኔን ሻዕብያ ልታደርግ ማለት ነው። እኔ እናንተ ቆመን ብንፈተሽ እኔ ከንተ በላይ ሱፐር አማራ ነ ሱፐር አማራ ከንተ በላይ አንተ ራስን አማራ እርገ እኔ ሻዕብያ። እንደው አረሳትም፣ እስክ ሞት ድረስ አረሳትም። እና እንዳንተ ያለውን ናዛብ አሜና ጼራስ ደጀና አመሰግናለሁ። ደህና ደር አንድነት ዬ እምነት እኮ ነው እኔና እሱ ብንፈተሽ እሱ ራሱን አማራ አድርጎ ይቺ ሻቢያ መነን የምትባል እኔ ምን ቤት ነኝ ምን ቤት ነኝ ምን ወጥ ነኝ እኔ እኔ በአጥፍተሻል በተባልኩበት ቅጣቴን ጨርሼ ወጥቻለሁ ተቀጥቼ ወጣሁ እሱ ግን እዛ ቁጭ ብሎ ልጁን በኮንክሪት መጥቶ የልጁ ቤተሰብ ጋር ስልካስ ደውሎ 80 ሺ ብር አስገቡ እያለ ማለት ነው። አለ ሪኮርድ እንደው እኔ እንዳታጠፉት ብዬ አስቀምጫለሁ። ያነ ሪኮርድ ወጥ መጭለፊያ እኮ ይፈነክታል። ያ እንደዛ አለ። አንድነት እንደዚህ ነው ደሞ። እኮ ዝም ብሎ ሰዎች ምናምን ዝም ብሎ ስለ ኖርማሉ ሰው እኮ አይደለም እንደዛ የሚለው፣ የሆነ የሆነ ቦታ ላይ ያለው የሚል ሰው እኮ ነው እንደዛ የሚለው። እቤት እሺ፣ እኔ ስምን ምን አባቶች ሊሰራ እቤት ድረስ መጣ። እርግጥ አንድ ጊዜ ሲመጣ ተጠራጥሬው ማለት ያመጣውን አስበለሁት፣ ያመጣውን ያመጣውን አስበለሁት ለራሱ ለዚያ ይመስለኛል እንደዛ